ልጅ ናት። እኔ ከአንተ ከወጣሽ ልጅ ነው የምትመስለኝ፣ መስኝ እና አስክሬኗን እንደለበሰች ሙሉ ልብሷ ታይቷን፣ የቤት ቀሚስ፣ ጫሟን፣ ሹራብ እንደለበሰች፣ አናቷን በምን እንደመታ አላውቅም። በጎን በኩል አናቷን አሳብጦታል፣ መሀል አናቷን ከብቶታል። እጇን ሰብሯል። ሰውነቷን ቅጥቅጥ ብያረዘው መስ እውነቴን ነው። በአካል በጥቼ ነበር የፈለግኩሽ ለቤተሰብ እንኳን ይህንን መናገር ገብዶኝ ነበረ። ለንገርሽ አሁን በቃ ቋቋቃተኝ አንጀቴ የተዘረሰበ መለት ቦታ አሰርኩት። ተረጋግኝ አለችኝ። ማሚም ገብታ ነበር። መርቀት ታለቅሳለች። መስኪም ነበረች። ስጵዋለች እናሰጣቸዋለን ሲሎች አንጀቴን አሰርኩትና ወገቤን አንጀቴን አሰርኩትና ከዛ በኋላ እህቴን ልብሷን ማውለቅ ጀመርኩኝ፣ ጋር ለኩኝ ልብሷን በኋላ ማጠብ ጀመርን። መሲ ሰውነት የተንቀጠቀጠ ምኑን እዬ ጓንት ልበስዋለች መልበስ አልቻልኩም። መስኪን ተንቀጠቀጠች። ሰውነቷን አጠብን። አንገቷ ጋር ስንደርስ አንገቷን መንካት አልተቻለም። በፋሻ በጥጥ አድርጋ እኔ እጄ ግሬ ተንቀጠቀጠ መሲ ተንቀጠቀጠ። ሀቃተኝና ሀቃተኝ አሳደባት መጨረሻ ውጭ አሉ ያለባበሷት ቤሏን አልብሱልኝ አልኩኝ። ቤሎም ውጭ ብለው ገመጣጥረው አስወጡኝ። መስኪንም አስወጥቷት ማሚን ሙቶሉና ሳጥን ፈለዋል አልብሰዋት ወደ ቤተ ክርስቲያን ይዘን ሄድን። ያ ቤተ ክርስቲያን ስንሄድ መካ ጉዳዩ በኋላ ተቀመጢ በአባቶች ላይ ሁለተኛ አስክሬኗ ከደረሰ በኋላ ለወደ ኤርፖርት የሚሄድ መስሎኛል። ፕሮሰሱ ያላለቀ ለሲኒሞኒ ብለው እንደገና አስክሬኗን ወዘው በረዶ ቤት ጨመሩብኝ። በረዶ ቤት ከገባች በኋላ ነ ሁሉ ዛሬ አትሄጂም፣ አትሄጂም ዛሬ ነገ ነው የምትሄደው። ምንድን ነው ስላቸው ፕሮሰስ አላለቀም አሉኝ። እንደገና ጠዋት ተነሺ ሄደና ሳጥን ውስጥ ተበላሽታለች። ቁምና ሳትነሺ ሳጥን ትጀምሪያለሽ አሉኝ። እራሴን መቆጣጠር አቃተኝ። በቪዲዮ ቀርጸው ለቀቁኝ። ልጆች ነበሩ እያለከልኩ እንደገና ሁለተኛ ሳጥን ቢያት እህቴ እንዳትሆን ሆናለች። አንገቷ የተቆረጠው ተበላችቷል። መልሼ ሳጥን ውስጥ አስገብቼ እንደገና እንደጎጉመሲ በሰው ሀገር ማንም ይጫወቱባታ እሷ ስድስት አንተ ሰባት ነህ። እንደ አገልግሎትም ክራር መቺ ነው። እንደ አገልግሎትም እባክህን ብዬ ስለው ሊፍት ላይ እየገባል ነበር። እኔንም መስኪንም አንድ ሊያ የመጣ መምህር አለ። ከዛ እና ይዞን ገባ ወደ ቤት ወደ ቤት። ገብቶ ቤት ሲገባ እኔ የመሰለኝ የሚያማክረኝ መሰለኝ። እባክህ ወንድሜ፣ እኔ ትዝታን አልመልሳትም፣ ግን በምን አይነት መልኩ ነው የገደላት? ድምፅስ አልሰማህም ወይ? አማክረኝ ስለው ምንድን ነው ያለው? እኔ ትዝታን ነው እወዳታለሁ፣ አውቃታለሁ። እሱን ግን አላውቀውም። ሰላም ሰላም! ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ ያለው ፈጣሪ ይመስገን። እንግዲህ መግቢያ ላይ እንደሰማችሁት ክፍል አንድ ብዬ መጥቼ ላችኋለሁ በጣም ረጅም ስለሆነ ክፍል አንድ ክፍል ሁለት እያልኩኝ ይለቅላችኋለሁ ስለ ትዝታ ግፍ የተፈጸመባት ከአማሟቷ የበለጠ ደግሞ በኢትዮጵያ በወገኖቿ በቤተ ክርስቲያን አባቶች የተፈጸመባትን ግፍ እንግዲህ ስሙት ማለት ነው ያማል በጣም ከሚባለው በላይ ቅስም ይሰብራል ያማል የእውነት በጣም ነው የሚያማው ክፍል አንድ ክፍል ሁለት እያልኩ እየመጣኝ አሰማችኋለሁ። ሁላችሁን ፍትህ ለትዝታ በሉ። በጣም ያሳዝናል። እኔ ምባይ መቆጣጠር ነው ያቃተኝ። በጣም በሚያሳዝን ሁኔታ መብቴ የሰው ልጅ ይናክል፣ በሰው ይጨክናል። በስማ በጣም ነው የሚያመው ማለት እኔ እንጃ። እኔስ ከመጨረሻ ድረስ ሰምቼ ራሴ መቆጣጠር አልቻልኩም ማለት ነው። እና በጣም የሚያሳዝነው ነገር ምንድነው የትዝታ? እንዴት እንዴት ይደብቁታል ማለት ነው። ኢትዮጵያውያን እንዴት ትደብቁታላችሁ ይሄን ነገር? አድርጎ አባቶች ጋ ነው የተደበቀ ብላለች ማለት ነው። እሱንም አመጣላችኋለውኝ ማለት ሁሉም ማስገባት ስለማይቻል ነው ማለት ነው። እና የሚያሳዝነው ነገር እንዴት አባቶች ይደብቁታል? እንዴት ይደበቃል አባቶች ጋ ለምን? እንዴት አባትነት እንዲህ ነው? ዘማሪ ናት እሷ አኮ አይደለህ አገል ጋይ ናት በተክሊል ነው ያገባች። ይሄ እሷን ህይወት አጥፍቶ እንዴት ሂዱ። አባቶች ለምንድን ነው የምትደብቁት? እሱንም ደግሞ እስከ ሶስት ቀን ድረስ የሱ ፎቶ አልተኮሰጠም ማለት ነው እና የተባበሩ ልጆች እንዳሉ። አይ ኢትዮጵያ፣ እውነት በጣም ያማል። እውነት ይፍረድባችሁ ሁላችሁም የኢትዮጵያ ህዝብ ማለት ነው። ለዚች ልጅ እንደዚህ ያደረጉት ሰዎች ሰዎች አይደሉም። የእውነት እንድ ሰው እንዳትቆጥሯቸው እሷ ህይወቷ ከማለፉ የሚደብቁት አያሳምም። ለምን እንደዚህ አድርጓት አንገቷን ሰውቷት ከእሷን ድበት እንግዲህ ሰምታችኋል ማለት ነው። በጣም አይደለም ትዝታን አብሮ ያሳደጋት ይቅርና ለእህት ይቅርና ማለት ነው ለባዳ ራሱ ለሚሰማው ማማሟቷን ምናምን የሰማ ሰው ራሱ ራሱን ራሱ መቆጣጠር አይችልም። የእውነት በጣም አሞኛል። ከዚህ በፊት እንደዚህ ያላለቀስኩም የዛሬው ግን ለምንድን ያስለቀሰሽ? ካላችሁ አንድ ወንድ ከመጀመሪያ እስከ መጨረሻ መሲ ጋር ሄዳችሁ ስሙት ማለት ነው። እሱን ከሰማሁ በኋላ በቃ ራሴ ልክ አዲስ ነው የሆነብኝ ማለት ነው። እንደ አዲስ ያማል። በጣም ይሄን ያክል ተጨካክንናል ማለት ነው። ሰው አውሬ ሆኗል። እኔ ከሱ ያናደደኝ እና ያስለቀሰኝ ምንድን ነው የሚደብቁት ሰዎች ለምንድን ነው የሚደብቁት ለምን ደበቃችሁት የሚደበቅ ነው ወይ ያደረገው የሰራው ስራ አላመማችሁት ም ወይ ትዝታ እህታችሁ ብትሆንስ ትዝታ ልጃችሁ ብትሆንስ እንዴት የሃይማኖት አባቱ ናችሁ ነፍሰ ገዳይን ትደብቃላችሁ እውነት ፈጣሪ ይፍረድባችሁ በጣም ነው የሚያሳዝነው ሲጀመር ይሄ ከሱ ከነብሰ በላው አይተናነስም ያደረጋችሁት ስራ ማለት ነው። ገባችሁ? እሱ ነብሰ በላው ይሻላል ከእናንተ። እሱ ይሻላል አንደኛ ማለት ነው። እሱ ቢያንስ ጭካኔውን በቃ ተላብሶት ነው ያደረገው። የእናንተ ግን ያማል። የእናንተ የበለጠ ያማል። ከሚባለው በላይ ያማል። የናንተ የእናንተ መደበቅ ያማል። አታሳዝናችሁም? እችን የመሰለች ልጅ እኔ ባለፈው ስሰራላችሁ ዘርቼ ላችሁ ነበር። ይህንን ነገር ሰምቻለው ልብሷ ውስጥ ሻንጣ ውስጥ እንደሌለ ልብሱን አሮጌ እንጂ ልብሱን ይዞ ነው የሄደ ብዬ ሰርቼ ነበረ እንዳለ መረጃው ማለት ነው። ትክክል ነው። አሁንም ሴትዮ የተናገረችው እንደዛ ልብሱን ይዞ እንደሄደ በሻንጣ አዘጋጅቶ ውጭ አውጥቶ እንደሆነ ይሄን ነገር የፈጸመው ወርቋን፣ ልብሷን፣ ብሯን እንደወሰደ ባለፈውም ሰርቼ ላችሁ የነበረው መረጃ ሁሉ ውሸት አይደለም። ዛሬ ላይ ይ እሷ ተናግራለች እህትየው ማለት ነው። ወርቋን፣ የልብስ ሻንጣዋን በሻንጣ ነው የምታስቀምጥ፣ በባንክ አይደለም ብላለች። በፊትም የተናገሩት ልጆች እውነታቸውን ይህን መረጃ ያወጡ ታያችሁ፣ እንዳለ የጭካኔው ጭካኔ የእሷን ህይወት ካጠፋ በኋላ ሻንጣዋን ሰብሮ የብሯን ብሯን እንዳለ አስር አመት ስትኖር ቤት ውስጥ ነው ብሯን የምታስቀምጥ። ሻንጣውን አቃለዋለች እሱን ሰብረውን የወሰደባት አንድ ብር የለም። መቶ ዶላር ብቻ ነው ከቤቱ ተገኛለች። ያ ሁሉ የአስር አመት የለፋችበት ወርቋ የለም። ኢትዮጵያ እንደገባ የኢትዮጵያ ሕዝብ ደብቆት እንዳለ ከጎንደር ወደ አዲስ አበባም እንደገባ ይህ ሁሉ መረጃ በፎቶ የወጣውን ፎቶ አይታችኋል ማለት ነው። ያማል፣ በጣም የምር ያማል። እኔ በጣም አሞኛል ከምላችሁ በላይ ማለት ነው። ከእሷ የበለጠ ደግሞ የሚያሳዝን ነው የሚያናድደው ከእሱ የበለጠ ደባቂዎቹ ለምንድነው የምደብቁት? ይሄ እኮ የሚደበቅ አይደለም። ሰርቆ እኮ አይደለም፣ የጠፋ የሰረቀ ቢሆን ችግር የለም፣ ብሩ ገንዘቡ ይመለሳል። ህይወት እኮን ያጠፋ፣ ህይወት እኮን ያጠፋ። በክፍል ወጥ ተመልሽ ላቸሁ እመጣለሁ፣ በጣም ስለሚረዘም ማለት ነው። እና በጣም ያናድዳል። ማርያም፣ አሞኛል፣ በጣም ከብዶኛል፣ በጣም ልቤ ስብር ያለ ስሰሙ ማለት ነው። እንዲ ያለብስ እንዴት ይጨካኙናል ኢትዮጵያና አውሬ ከሆንኩ ቆየን ማለት ነው ያማል